ትሁት ክፍል 43 ትሁት በክፍል 42 ሁለት እንደተመለከት ነው የካሌብን አባት አሳግታ ተዋለች። ቲና ቲና የካሌብን አባት አሳግታ የምትፈልገውን ነገር ለማግኘት ነበር እቅዷ። ሆኖም ግን የካሌብን አባት ካሳገተች በኋላ ነገሮች እንዳሰብች እየሄዱላት አይደለም። አጋችሁ በተደጋጋሚ ገንዘብ እየጠየቃት ነው። ሆኖም ግን እሷ ይሄን ያህል ገንዘብ ከሰጠው በኋላ ገንዘቡን፣ ሌላውን ደግሞ ሰውየው ሲሰጠኝ ነው እያለች ነው በዚህ መሀል ነበረ ዳኔ ሁኔታው ስላላማራት ስላላማራው ተከትሎ በሄደችበት አቅጣጫ የታገ አባባ የታገቱበትን ቦታ የደረሰበት። ሆኖም ግን አባባን ለማስፈታት አቅዶ እንደሄደው አልተሳካለትም እሱም በአጋቹ እጅ ላይ ወድቋል። ከዚህም በኋላ አጋቹ ኬታባ ነው የመጣኸው ሰላይነህ በማለትም ዳኔን እየቀጠቀጠ ነው። እሱ ግን እባክህ ቲና ፍቅረኛዬ ናት አሳቸውን ልቅቅልኝና ገድዬ ላስደስታት እያለው ነው አጋቹ ግን በጭራሽ አንተ ሰላይ ነህ እንጂ ከእሷ ጋር ምንም ግንኙነት የለህም በማለት እያለው ነው። ዳኒ የማትረባ ሽንታም ነህ አሁን አስረኸኝ እንደዚህ የምታረገኝ አሁን ልቀቀኝና ከፈለከውን ያህል ገንዘብ እሰጥሃለሁ እሳቸውን ለእኔ ያሳልፍ አስጠኝ እያለ ነው። አጋቹ ግን በጭራሽ በማለት ቲናን ወደ ቦታው ጠርቶ ያለውን ነገር ጠይቃታል። እሷም እኔ እንዳል እኔ ያልነገርኩትም በማለትም ነገር ግን ምንም ነገር እንዳታደርገው የፈለገውን ነገር እሰጥሃለሁ አሁን ላይ ገንዘቡን ጠረጴዛ ላይ እንዳስቀመጥኩት እረስችው መጥቼ ነው በማለትም ላጋቹ ትንሽ ረፍት እንዲሰጣት ነግረዋለች። በሌላ ጎኑ ካሌብ የአባቱ መታገት ግራስ ገብቶት ስለነበረ ቲናን አግታታለሁ ብሏል። ትሁት ግን በጭራሽ ነገሮችን በእርጋታ ካላደረግ፣ ቲናን አሁን ማገቱ ምንም ጥቅም የለም አባዬ ላይ ጉዳት የምታመጣው እያለችው ነው። እናንተ ሁት ካሌብ ተረጋግተ ነገሮችን ካልወሰንክ በችኩልነት የምትወስነው ውሳኔ አባዬ ላይ አደጋ ያመጣል እያለ ነው። ካሌብ ግን በጭራሽ አግቼ እንድታወጣ አደርጋለሁ እያለ ነው። ቲና አሁን ላይ ምንም የታወቀባት አልመሰላትም። በዚህም አጋጣሚ ወደ ትሁት ደውላ እቃረስቻለሁ ረስቻለሁ ብላ ትላታለች። ትሁትም አዎ የሆነ ነገር ጠረጴዛ ላይ ረስተሻል፣ አሁን ውጭ ነኝ ከፈለግሽን ትላቀብልሽ እችላለሁ ብላታለች። ቲናም ትሁት ምንም ነገር እንዳሰበች ስላልገባት እሺ፣ አመሰግናለሁ አቀቢም በማለትም ደብዳቤ እንድታቀብላት አድርጋለች። ሆኖም ግን ሄዳ ለአጋችሁ ገንዘቡን ሰጥታ ካሳገተችበት አካባቢ ተሰውራ ሄዳለች። እንግዲህ ትሁት እሷን ተከትላ ሄዳ የታገቱበት ድረስ ደርሳ አንድ ድል ፈጽማለች። እውን እና ባባት ታስመልጣቸው ይሆን? ቀጣይ ክፍል አብረን እንቆይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታዮች በያላችሁበት ሰላማችሁ ብዙ ይበል። እንግዲህ እንደተለመደው ዛሬ በትሁት ድራማ ተመልሰን መጥተናል። ለቻናላችን አዲስ ሲሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ክፍል 43 እንሆ። ቲና ከአካባቢው እንግዲህ ገንዘቡን ሰጥታው ትሄዳለች። አሁን ላይ ታጋችሁ አብዳኒ ሊያስመልጥ አባባን እየፈታ በነበረበት ሰዓት ነበረ ታጋቹ አጋቹ ደርሶ ዳኒ ዘርሮት አባባንም በቦክስ መጥቶ ሁለቱንም እዛው እንትል እያለ እያለ አስሮ ሊያሰቃያቸው ባለበት ሰዓት ነበረ ትሁት የደረሰችው። ትሁትም እንደ አጋጣሚ በያዘችው ዱላ አጋቹን ትዘርረውና አባባን ከቦታው ይዛ ትሰወራለች። ዳኒን ብጠራው ሊሰማት ስላልቻለ ያላት አማራጭ አባትየውን ይዞ መሄድ ስለነበረ የካሪብን አባት ይዛ ትመልጣለች። አንድ ስፍራ ቁጭ ብለው መሪ እንዳየ ጠጡ፣ አባዬ ደህና ነህ ሆይ እያለቻቸው እሳቸውም ልጄ በጣም አመሰግናለሁ፣ አሁን ደህና ነኝ። ነገር ግን እስከ መረጋጋ ወደ ቤት አልሄድም፣ አንድ ቦታ ላይ መቀመጥ አለብኝ ብለዋታል። እሷ ግን በሀሳቡ አልስማማም፣ ወደ ቤት ሄደህ ልከባከብ አለብኝ። ስለዚህ አባዬ ባክህ ወደ ቤት እንሂድ ብለዋለች። እሳቸውም በፍጹም ልጄ፣ አጋቾቹ አሁን ላይ እንዳመለጥኩ ስለሚያውቁ ሌላ እርምጃ ይወስዳሉ። ስለዚህ ተደብቄ ነገሮችን ማስተካከል አለብኝ በማለትም ወደ ቤት እንዴት አድርገዋል። ከዚህ በኋላም እንግዲህ ቲና የካሌብ አባትና ዳኒ ወዳሉበት ስፍራ ስትሄድ በአካባቢው ማንም አልነበረም። ዳኒም እራሱን ስቶ ወድቆ ነበረ። በድንጋጤም ዳኒ ዳኔ በማለትም ትቀሰቅሰዋለች። እሱ ምን እንደተፈጠረ እሷን ይጠይቃታል። እንዴ እኔ ምን አውቃለው፣ ዳኒ ምንድን ነው የተፈጠረው? በማለትም ከአቅራ ካለችበት አካባቢ ይዛው ትሄዳለች። አንድ ቦታም ቁጭ ብለው የተፈጠረውን ነገር ትጠይቀዋለች። እሱም አላውቅም እኔ እንደ አጋጣሚ አባዬ ሊያመጥ ሲል አጋቹ ደርሶ አባዬን በቦክስ ዘረረው፣ እኔንም በቦክስ መታኝ። ከዛ በኋላ ግን የተፈጠረው ነገር አላውቅም በማለትም ትለዋል ብሎ ይነግራታል። እሷም አጋቹ አባባ ይዞ እንደተሰወረ ገምታ እንግዲህ ሀሳቧን በእሱ ላይ ጥላለች። ዳኒ ግን በጭራሽ ይሄ ነገር አይመስለኝም፣ ምን እንደተፈጠረ ግራ እየገባኝ ነው በማለትም እያለ ነው። ቲናም አሁን ላይ ቤት ሄደህ ነገሮችን አጣራ ብለዋለች። እሱም በተባለበት መሰረት ዳኒ ወደ ቤት ሄዷል። ዳኒን ካሌብ እና ትሁትም ሳሎ ቁጭ ብለው በነበሩበት ሰዓት ዳኒ ድንገት ይገባል። እሱም ሰላምታ አቅርቦላቸው ይቀመጣል። ያባባ ነገር ምን ሰምታችኋል? አዲስ ነገር ምን አለ ብሎ ጠየቋቸዋል። እሳች እነሱም ምንም አዲስ ነገር የለም ባይሆን አንተ ነገር እንጂ እባክህ ብለው እየጠየቁት ነው። ዳኒ ምንም የማውቀው ነገር የለም አዲስ ነገር ካለ ግን አሳውቃቸዋለሁ እናንተም አሳውቁኝ በማለትም ከስፍራው ተነስቶ ሄዷል። እንግዲህ ዳኒ ኢንፎርሜሽኑን ከተቀበለ በኋላ ወደ ቲና ሄዶ ያለውን ነገር ይነግራታል። ቲናም ምን ማድረግ አለብኝ አባዬን ገሎት የሆነኝ በማለትም እያሰበች ነው። ሆኖም ግን አጋቹ ግራ ስለገባ ወደ ቲና ጋር ሲደውል ስልክ አልታነሳለትም። ዳኒም እባክሽን ምን ማድረግ አለብን እያላት ነው። እሷም ስልክ ልደውልና ያለውን ነገር ላረጋግጥ ብላ ወደ አጋቹ ጋር ደውላለች። አጋቹም እንደሚፈልጋት ስትነግረው እፈልግሃለው ስትለው እሱም እኔ መፈልግሻለው በቦታችን እንገናኝ ብሏት ተቀጣጥረዋል። እሷም ተነስታ ወደ አጋቹ ሄዳለች። አጋቹም ድንገት ሲደርስ ዘሎ ያንቃታል። እሷም እንዲረጋጋና እንዲያወሩ ተነግረዋለች ነበረች ካስቀመጣትም በኋላ ያለው ነገር እየጠየቃት ነው። ቲናም አባዬን ትን ያደረግከው እያለች ነው። እሱም ገድየዋለው ሬሳውን እንኳን ማግኘት አትችም እያላት ነው። እሱም ለምን እኔ ይሄን እንድታረግ አልፈቀድኩልህም፣ ለምንድን የገደልከው በማለትም እየጠየቀችው ነው። እሱም በቃ ገደልኩትኝ ከዚህ በኋላ ሬሳውን እንኳን ለመውሰድ እጥፍ ገንዘብ ትከፍያለሽ ብሏታል። እሷም እንግዲህ የተዋዋል ነው ይህንን እንድታደርግ ሳይሆን በስነስርዓት ስራህን አልሰራህም በማለትም ገንዘብ እንደማትሰጠው ተናዳ ተለያይተዋል። ከዚህ በኋላ እንግዲህ ከዳኒ ጋር ተገናኝተው አባዬ ሞቷል አሁን ላይ ምን ማድረግ አለብን በማለትም እንግዲህ በማስመሰል ደረጃ ወደ ቤት ለመሄድ ተስማምታለች። በሌላ ጎኑ ትሁት ለካሌብ ካሌብ ተረጋጋ፣ ነገሮችን በእንደዚህ አይነት ሁኔታ ማስተካከል አልችልም እያለችው ነው። አላውቅም ትሁት፣ እኔ በጣም ፍርቻለሁ፣ ያባየ ነገር በጣም ጨንቆኛል። እኔ አሁን ላይ ቲናና ግቼ ሁሉንም ነገር እንድታወጣ ማድረግ አለብኝ እያላት ነው እሷም እባክህን ነገሮችን ተረጋግተህ ካላደረግ አሁንም ታበላሻለህ። አባዬ ደህና ነው አልኩህ እኮ እያለች ነው። ትሁት የሰማሹ ነገር ካለ ንገሪ ብሏታል። እሷም አባዬ በጣም ደህና ነው፣ እኔ ነኝ ያስመለጥኩት። ስለዚህ ተረጋጋ፣ አሁን ቀጣይ እርምጃችን ምን መሆኑን እንዳለብን ማውራት አለብን እያለች ነው እሱም ትሁቴ በጣም ነው የማመሰግነው፣ ወደ አባዬ ውሰጂ ብሏታል። እሷም በጭራሽ አባዬ ጥሞና ጊዜ እፈልጋለሁ፣ ማንንም ማግኘት አልፈልግም። እቤት ከተመለስኩኝ እንደተመለስኩ ሰው ስለሚያቅ ጠያቂ ይበዛል፣ ይህን ደግሞ ግርግር አልፈልግም ብሏል። በማለትም ለካሌብ ትነግረዋለች። እሷም እንግዲህ ያለውን እንቀበላለን በማለትም እያሉ ነበረ። ድንገት ቲና ወደ ቤት እየየ ብላ ጩኸቷን እያቀለጠች የገባችው በዚህ መሀል ቲና ና ትሁትና ካሌብ በግርም ትመለከቷት ነበረ። እሷም አባዬ እያለችም አባዬ እንሞቷል በማለትም ምሬቷን እያቀለጠች ነው። ካሌብም አንቺ ሴትዮ አፍሽን ዝጊ፣ አባቴ ላይ አታሟርችበት እያላት ነው። እውነትህን ነው፣ ሀዘኑ ነው እንደዚህ አስደንግጦ ቁጭ አረገ። እንዴት አላለቅስ? አባዬ እኮ ሞቱን አረጋገጥኩኝ፣ በማለትም እያለች ነው። በዚህ መሀል ተናዱ ካሌብ በጥፊ ይመጣታል። ከዚህ በኋላ ቲና ትሁት ካሌብ ምን እያደረክ ነው እሺ? ወደ ውጭ ውጣ በማለትም እንዲረጋጋ ወደ ውጭ ይዛወታለች። በነገራችን ላይ ዳኒ ነገሮችን ለማጣራት ወደ ትሁት ሄዶ ኪችን በቆመችበት አባዬ ኮ ሞቷል ብሎ ቢነግራት እሷ ደንታ እንደሌላት ተመልክቷል። ሆኖም ግን ግራ ስለተጋባ ትሁት እየነገርኩሽ እኮ ነው አባዬ ሞቷል እያላት ነው። እሷም ትቀልዳለህ እንዴ ሞት እኮ እንዲቀልድ አይደለም፣ በማለትም የእሷ ነገር ስለገረመው ለቲናም ይሄንን ነገር ነበር ያዋያት። እንግዲህ ትሁት ቲና አሁን ላይ አባት የካሌብ አባት መሞታቸውን ያረጋገጠችው ምክንያቱም አጋጩ ገድዬዋለሁ ስላላት ነው። በሌላ ጎኑ እንግዲህ የካሌባ አባት በአስፋልት ላይ እየተጓዙ ከፈጣሪያቸው ጋር እየተነጋገሩ ነው የሚገኙት። ፈጣሪ ሆይ ይህንን ስለ እድል ስለሰጠኸኝ ይህንን ነገር እንድመለከት ስለረዳኸኝ አመሰግናለሁ። ነገር ግን እኔ ልበቀል ወይስ በቀል ያንተ ይሁን ልትሆ እያሉ ፈጣሪያቸውን እያማከሩ ይገኛሉ። በመንገድ ላይም እንግዲህ ዘና ፈታ እያሉ እየተጓዙ ነው። በሌላ ጎኑ እንግዲህ ቲና አሁን ላይ የካሌብ አባት ሞቷል በማለት ሐሰተኛ መረጃ አጽፋ ምታለች። ዳኒም እንዴት ይህን ልታደርግ ይቻልሽ? በጣም ምትገርም ሴት ነሽ እያላት ነው። እሷም ያሰበችውን ነገር ለማድረግ ምንም ነገር እንደማይገበግራት እየነገረችው ነው። ከዚህ በኋላም እንግዲህ የሞት ወረቀቱን በሐሰተኛ ካሰራች በኋላ መሞታቸውን በፍርድ ቤት አረንትን ብላ ውርሱን ለመካፈል ነው ያሰበችው። እውነትም እንግዲህ ትሁት ቲና አሁን ላይ ነገሮችን እሷ እንዳቀደችው እየተጓዘላት መስሏታል። ሆኖም ግን ይሄ ሁሉ እውነትነት ቅዠት ሊሆንባት ሳይሆን አይቀርም። የካሌብ አባት አልሞቱም። ይህንን ደግሞ ትሁትና ቲና ና ትሁት ካሌብ ናቸው የሚያውቁት። ዳኒና ትሁት ግን የካሌብ አባት መሞታቸውን ደምድመው ተቀምጠዋል። በሌላ ጎኑ እንግዲህ ትሁት ከካሌብ የተበደረችውን ገንዘብ የካሌብ አባት ለተወሰነ ጊዜ ብር እፈልጋለሁ ከባንክ አውጥቼ የሰጥሻለሁ ስላሏት ሰጥተዋት ሰጥታቸዋለች። ድጋሜ ካሌብንም ብር ጠይቀው ነበር። እሱም አረ ምንም ችግር የለም ለፈለግሽው ነገር ማጥፋት ትችያለሽ ብሎ ገንዘብ እንደሚሰጣት ይነግራታል። እሷም ከችግር የለም ከሰምሰራው ትቆርጣለ እንደ ብድሬው በማለትም ብለዋለች። ካሌብም አረ ችግር የለውም ትሁት፣ በጣም ነው የማመሰግነው አንቺ በጣም ጥሩና መልካም አስተዋይ ሰው ነሽ፣ ነገሮችን በማስተዋል ስለምታረጊ ነገሮች ሳይበላሹ ታስተካክያለሽ እያላት ነው። እኔ ምስጋና አያስፈልገኝም አባዬ ምንም ምን ያህል እንደምወደው ታውቃለህ፣ ለአባዬ ስል ደግሞ ምንም አድርጋለሁ በማለትም እንግዲህ እየነገረችው ትገኛለች እናም እንግዲህ ትሁት ቲና እና ካሌብ ቲና እና ዳኒ አሁን ላይ የደስታቸውን ሊያከብሩ ወዴት እንሄድ እያለች ነው። የምጠጣበትን ስፍራ እናዘጋጅ፣ ስለዚህ ዘናፈታ ማለት አለብን እያላት ነው። ዳኒ አሁን ላይ ነገሮች እንደፈራ ያስታውቃል። ምክንያቱም የካሌብ አባት እንዳልሞቱ ውስጤ ነግሮኛል፣ እባክሽን ተረጋጊ እያላት ነው። ዳኒ ሁልጊዜም የሚያደርግ የሚለው ነገር እየሆነ ሆኖ ስለሚያየው አሁን ላይ የሚፈራው ነገር እውን ሆኖ ይመለከተው ይሆን እያለ እየፈራ ነው። ለዚህም ነው ቲና ተረጋጊ፣ የካሌብ አባት የሞተ አይመስለኝም፣ ገባክሽን እያላት የሚገኘው ቲና ግን ያሷ ያፈለገችው ነገር ነው እንጂ የምታዳምጠው ሰው የሚላትን ነገር በጭራሽ አትሰማም። ምክንያቱም የምታደርገው ነገር በራሷ መንገድ ስለምታረግ አሁንም ከዳኔ ሁሉ ነገር እየደበቀችው ነው። ነገሮች ካለቁ በኋላ ነው የሚሰማው። ለዚህም ነው የካሌብን አባት ስታግት ባለማወቁ ያገተችውበት ድረስ በመሄድ ራሱን አደጋ ውስጥ የከተተው። አሁንም ላይ ቲና ከዳኔ ሁሉንም ነገር ደብቃ ራሷ እያስተካከለች ትገኛለች። በዚህ መሀል ነበር እንግዲህ ዳኒና ትሁት በል እንግዲህ የምጠጣበትን ቦታ አስተና ምረጥ በማለት ትቲና ከዳኒ አጠገብ ድንገት ትሰወር ትሄዳለች። ከዚህ በኋላ ነበር የካሌብ አባት ድንገት ከዳኒ ጀርባ መጥተው ልጄ በማለትም እንግዲህ ዳኒን ያስደነገጡት እንግዲህ ውዶችዬ። ትሁት ክፍል 43 ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በክፍል 44 ምን ይፈጠር ይሆን የሚለውን እንግዲህ አብረን የምንመለከት ይሆናል። ውዶችዬ ለቻናላችን አዲስ ሲሆናችሁ፣ ላይክ ሰብስክራይብ ማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም በኮመንት ላይ ያስቀምጡልኝ። የእናንተ ሀሳብ አስተያየት ለእኔ ብርታት ነውና ስለምትደግፉኝ ስለምታበረታቱ ደግሞ ከልብ አመሰግናለሁ። ሰላም። እግዚአብሔር ከሁላችሁ ጋር ኢትዮጵያ ሀገራችን ሰላም ያርግልን። አሜን።